መራዊት ከሀክም ቤት በሰላም ወጣለች። ወደ ጤንነቷም ተመልሳለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ፣ ባላችሁበት ሰላማችሁ ብዝት ይበል። ዛሬ ፅናት ድራማን በክፍል ሀምሳ ዘጠኝ ይዘን መተናል ማለት ነው። በባለፈው እንግዲህ እንዳስተዋል ነው እና እንደተመለከት ነው መራዊት ወደ ሀክም ቤት ገብታ ነበረ ማለት ነው። እናም እንግዲህ ዛሬ ደግሞ ከሀክም ቤት በሰላም ወጣለች ማለት ነው። ወደ ጤንነቷም ተመልሳለች። እንግዲህ ቤተሰብ ሰብሰብ ብሏል ማለት ነው። እንግዲህ መራዊት ወደ ቤቷ ያው ናሆም ይዟ ትሄዳል ማለት ነው። ሁሉም አንድ ላይ ተሰብስበው በነ ናሆም ቤት ነበሩ ማለት ነው። እናም እንግዲህ መራዊት ያው ፍቅራቸውን ይገላለጻሉ። እኔ ያላንተ ላንተ በእንደዛ ጭንቀት ውስጡ ያ ያው ላንተ ነበር ሳስብ የነበረው ስትል ነበረ ምሩ ማለት ነው። እንግዲህ ናሆም እኔ ያላንቺ መኖር አልችልም እያለ ያው ፍቅራቸውን እየተገላለጹ ናፍቆታቸውንም ማለት ነው። እናም እንግዲህ ማረፍ እንዳለባት ያው እየነገራት ነበረ። ያው ጥሩ እረፍት ማድረግ እንዳለባት እና ናሆም እንግዲህ መራዊትን እየተንከባከባት ይገኛል ማለት ነው። እናም እንግዲህ ኪራም እንግዲህ ሀሴት የጻፈችውን ወረቀት እጁ ላይ ያለ አግኝቶታል ማለት ነው። እሱም አንብቦ የሆነውን ነገር ሁሉ ያው ተረርቷል ማለት ነው። ማንና እንዴትና ለምን እንደሆነ በደንብ አድርጎ እንግዲህ በጽሑፍ አስፍራለት ነበር እና ያ ሁኔታዎችን ተረርቶ በጣም ግን በነገራቶቹ ተናዶም ተበሳይቶም ነበረ። እናም እንግዲህ እነ እና አሁን ቤት እንዳሉ እንግዲህ ሰኒም ወደ ቤት የመሄድ አለብኝ፣ ጽናትም እንግዲህ መሄድ አለብን እየተባባሉ ናሆም ካላደራችሁ ሲላቸውም ነበር። ጽናት እንግዲህ ሰኒን ይዛ ወደ እነ ኪራ ቤት፣ ያው እዛ ማደር ነው የሚፈልጉት። ሰኒ ግን ከቤቷ ወታ ማደርን አትፈልግም እና ነገር ግን አንድ ላይ እንዳድሩም ተደርጓል ማለት ነው። ተያይዘው ሄደው እንግዲህ ሰኒ ያው ኪራ የሚተኛበት ሶፋ ላይ መተኛት አለብኝ፣ ኪራ ደግሞ ከጽናት ጋር ሄዶ መተኛት አለበት። ያ ማለት እንግዲህ ኪራና ጽናትን የማቀራረብ ስራዋን ጀምራለች ማለት ነው። ሰኒ ሰናይት። እናም እንግዲህ ሰኒ ሶፋው ላይ ቁጭ ብላ እንግዲህ እነዛን ነገሮች ካሰበች በኋላ እኔ እዚህ ጋር ከተኛው የቴት የኪራ እናት ቤት እንግዲህ ሄኖክ ቁልፉን ከነ ቁልፉ ነው ይዞበት ሄደውና ያው በቃ እኔ እዚህ ከተኛሁኝ ሌላ መተኛ የለውም፣ ና ጽናት ጋር ሄዶ ይተኛል ብላ ሀሳብ ስለነበራት እንደዛን ያደረገችው ኪራም፣ እንግዲህ ሰናይትን ተነሽ፣ ጽናት እየጠበቀችሽ ነው ሲላል ነበር። አይ እኔ አንዴ ከተኛሁኝ እግሬ መሬት ከነካ እንቅልፌ ይጠፋል። ና ተውኝ፣ ልተኛበት፣ አንተ ሂደህ ተኛ ከጽናት ጋር ስትለውም ነበረ። እዚህ ቤት የሚመጡት ሰዎች በቃ ጤና የላቸውም እንዴ? በማለት እንግዲህ ደረጃ ላይ ሄዶ ቁጭ ብሏል፣ ኪራ ማለት ነው። እንግዲህ ጽናትም ያስተዋለችው እና የተመለከተችው ኪራን እሷም ትሄድና ከጎኑ ካጠገቡ ትቀመጣለች ማለት ነው። ሀሴትን ሰኒን ስትጠይቀው ነበረ። ተኝታለች ሶፋ ላይ አላት። አንተ ሴት ልተኛ ነው ስትለው ነበረ። አልተኛም ምኔ ሲልም ነበር ኪራ ማለት ነው። ጽናትም እንግዲህ እሱን እየተመለከተች የለበሰችውንም ልብስ እንግዲህ ልታለብሰው ሞከረች። እሱ ግን መልበስ አይፈልግም፣ እኔ ለራሴ ራሴ እጠብቃለሁ በማለት እንግዲ ኪራ ሂደሽ ተኝ ሲላት እና አብረን እንተኛ ስትለውም ምንም ችግር የለም፣ እኔ ያው አንድ ክላስ ውስጥ ቢሆንም እኔ በሌላኛው በኩል ተኛለሁ፣ አንተ ትተኛለህ ስትለውም ነበረ እሱም እንደማይፈልግ በቃ አንተ ማተኛ ከሆነ እኔ ማልተኛም እዚሁ ነው የምቀመጠው ሲላት ስትለውም ነበረ እናም እንግዲህ በንደዛ እንዳለ ያው ተፋጠው ነበር። በቃ እሺ ግቢ ሂጂ እመጣለሁ፣ እተኛለሁ እያላትም እያለ እና መሄድም እና መተኛት ካለብን እናን ሄድ አብረን ስትለውም ነበር። ጽናት ማለት ነው እንግዲህ እሺ ብሏት፣ እሷም ቀደም ብላው ሂዳለች ማለት ነው። እናም እንግዲህ ኪራ ያው የጻፈችለትን ደብዳቤ በደንብ አድርጎ ስላነበበና ነገራቶችን ስለተረዳ ጽናትን ሲጠይቃት ነበረ። አንቺም ሄኖክ የተሰማውን ስሜት ተሰምቶሻሉ ሲላት ነበር። ምንድነው የሚሰማኝ ስትለውም ነበረ። ፍቅር ነዋ ሲላትም ነበር። በጭራሽ እኔ ሄኖክ እናያለችው እሷ ማለት ነው። እና እሱም እንግዲህ ያው አብራ መተኛቷን ስላየ ይከነክነዋል ያ ነገር ማለት ነው። እናም እንግዲህ እጅግ በጣም እየደበረውም እየዋሸችውን የመሰለውና ኪራ ኪራ ነገር ግን ያው ታጋሽ ነው፣ በትግስት ነበረ እሷ እስክትነግረው ድረስ የሚጠብቀው ነገር ግን ጽናትዬ፣ አብሯ ማደሯን የምታውቀው ታሪክ የለም ማለት ነው። እናም እንግዲህ መራዊትና ናሁም ደግሞ ያው እናትየዋ ወደነ ወደ እነ ናሆም ቤት እንደምትመጣ አማትሽ ወይንም እናት የትመጣለች እና ነቃ ነቃ በይ እያላትም ነበር። መሬት በጣም ተጨንካለች። እናትዬዋ ልትመጣ ነው ስላላት እንግዲህ ያው ፍርሃትም ደስታም አለብኝ እያለችውም እንግዲህ ወደ እነ ኪራ ቤት ቁርስ ተጠርተናል እንሄዳለብኝ በማለት እንግዲህ ጉዟቸውን ያደርጉ እና አንድ ላይ ቤተሰብ ሰብሰብ ብሎ እንግዲህ ናሆምና ምሩ ያው አንድ ላይ ፍቅራቸውን እያጣጣሙ ነው፣ ጎን ለጎን ተቀምጠው እንዲሁም እንግዲህ ደገፍ ብላ እሱ እናሁም ላይ ተኝታ። እናም እንግዲህ ጽናትና ኪራም እንግዲህ ያው በልባቸው እየተነጋገሩ ያንን የምትታዘባቸው ሰኒ ነችና እኔ እኮ እዚህ ጋር የማይፈልግበት ቦታ ላይ ነው መጥቼ የተሰበሰብኩት እያለችም እንግዲህ ዝም አላለቻቸውም፣ ስታናግራቸውም ነበረ። በዛ መሀል እንግዲህ አንዳንድ ነገሮችን ያው እየተነጋገሩ ያው ጽናትና ኪራ እንግዲህ ኪራ ደግሞ ጽናትን ያው ፍቅሩ እንዳለ እንደሆነ በጣም ደስ የሚለው ነገር ከስንት ጊዜ በኋላ በጣም እንደሚወዳትም እንግዲህ ለሰኔ ስጠይቀውም ሲናገርም ነበረ። እናም እንግዲህ ሄኖክን ቁልፍ ለመቀበል እንግዲህ የሆነ ካፌ ተቀጣጥረው እየጠበቀው ይገኛል። ናሆምም አለ። እናም እንግዲህ ያለውን ነገር ብቻ ትዕግስት ይኖርህ እንጂ በማለት ሀሴት የጻፈችውን ደብዳቤ ለናሆም ይነግረዋል። እኮ በሱ ምክንያት ነው እንደዚህ ሆነችው መራዊት በማለት አለቀውም፣ ይምጣ እንጂ ብቻ እያለ እንግዲህ ናሆምም ሲፎክር ነበረ። ኪራም እንግዲህ እኔ እንዳላስነቃሁኝን ያናገርኩት እሱ፣ ግን ሀሴት ያደረገችውን ነገር እሱ እራሱን ነፃ ለማድረግ ሲያናግረኝ ነበረ። እኔም ሳላስነቃ አወራሁት እያልም እንግዲህ ይምጣ እንጂ ሰባብሬ ነው የምለቀው ሲልም ነበረ ኪራ ማለት ነው። ናሆምም አለቀውም እያለ እንግዲህ ሁለቱም ሄኖክን ለመደብደብ እንግዲህ ተዘጋጅተዋል ማለት ነው። እሳትን የጎረሰው ናሆም ማለት ነው። ባለቤቱ በሱ ምክንያት ስለተሰቃየች ማለት ነው። እናም እንግዲህ ለጽናት ደግሞ መድኃኒት አጠጥተው እንግዲህ ከ መራዊት እንግዲህ አልነገረቻቸውም። እንዴት ብዬ መናገር እንዳለብኝ ግራ ገባኝ እያለችም ግራ ተጋብቷት ነበረ። ነገር ግን ለጽናት ከሄኖክ ጋር መተኛቷን ሳይሆን የተናገረችው ምሩ፣ ልክ ቤቲ፣ አንቺን የእርቃን ፎቶ እንዳያዘችብሽ ሄኖክና ሐሴትም ሄኖክ እንግዲህ ፎቶ ይዞባት እያስፈራራት ለዛ ነው እኔን እንደዛ ነገር ያደረጉኝ። እናም በካምፓስ እንግዲህ ተማሪዎች በነበሩ ጊዜ እንደ ፍቅር ነገርም እንደነበራቸው እሱሱን ነገር እንግዲህ እየነገረቻት እያለ ይመጣሉ ማለት ነው ናሆም እና ኪራ ማለት ነው። እናም እንግዲህ ኪራ ወደቅ ብሎ አመም ነገር አድርጎታል እና ምን ነው ምን ወንክ ምን ተፈጠረ እያሉ እንግዲህ ደንግጠውም ነበረ። እናም እንግዲህ ፍቅረኛሽ አፍቃሪ አፍቃሪሽ መታኝ እንደዛ ነገር አላት ኪራ ማለት ነው። እናም እንግዲህ የሆነውን ነገር ያው መራዊት የደበቀችውን ነገር አጠቃላይ ለቤተሰብ እንግዲህ ይነገራል ማለት ነው። አሁን እንግዲህ ኪራ ያላወቀውና ያልሰማው የእናቱ እንግዲህ በህመም ላይ እና ያው በሕይወት የመቆየቷ እድል አጭር እንደሆነ እሱን ነገር ነው ያላወቀው። ሌላውን ሁሉንም ነገር አውቋል ማለት ነው። ጽናትም እንግዲህ ከኪራ አባት ጋር የኪራ አባት ደውሎላት ስለ ሀሴት መሄድ ነገረችው። እንዴት ሄደች ለምን ሲል ከኪራ ጋር እንዳልተስማሙ ብላም ነገረቻቸው። እናም እንግዲህ የኪራ አባት ቆይ ኪራ እንድትደሰት አትፈልጊም? እኔ ደስታውን እፈልጋለሁ። ነገር ግን አሁን ላይ ግን ከማይፈልጉት እኔ ሀሴት የእሱ እንድትሆን አልፈልግም። ከማይፈልጉት ወገን ነው የመሆነው። በማለትም እንግዲህ ጽናት ስትናገር ነበረ ማለት ነው። እናም እንግዲህ ኪራም እንግዲህ ጽናት ደጅ እየጸናች ነው። እሱ ግን ሁሉም ነገር በቃ ውሸት እየሆነ እየመሰለው እያመናት አይደለም ማለት ነው ጽናትን። እናም እንግዲህ ሰናይት እንደሚወዳትና እንደሚያፈቅራት አሁንም አሁንም ፍቅሩ ለጽናት እንዳለ ጠይቃ አረጋግጣለች ማለት ነው። ጽናትም ጋር ይሄ ስሜት እንዳለ ነው የማውቀው ብላም እንግዲህ አስረግጣ ነግረዋለች ማለት ነው። እናም እንግዲህ ነገራቶቹ አሁን ላይ ኪራ ይወዳታል፣ ጽናትም ተወደዋለች። እንግዲህ ኪራና ጽናት አንድ ላይ ይሆናሉ ብዬ ተስፋ አደርጋለሁ በዛሬው ላይ በተመለከት ነው ላይ ማለት ነው። ነገር ግን ጽናት ለኪራ ፍቅሯን መግለጽ አለባት እንደምታፈቅረውና እንደምትወደው ፍቅሯን ከዚህ በኋላ መግለጽ አለባት ማለት ነው። ጽናት ለኪራ ፍቅሯን መግለጽ አለባት እናም እንግዲህ በክፍል እንግዲህ ሀምሳ ዘጠኝ ድራማ ከእንደዚህ አይነት ሁኔታ ነው የተመለከት ነው ማለት ነው እንግዲህ ያው ጽናትና የኪራ አባት ስልክ ሲያወሩ እንደተለመደው ኪራ ደርሶባት ነበር። ከማን ጋር ነው የምታወሪው? ያው ከአባት ጋር ነው የማወራው ብላ መናገር አልቻለች። በአባቴ በኩል እንግዲህ በእሱ በኩል ከተገኘ በማለት እንግዲህ ማለት ነው እንግዲህ፣ ምስቃት የዛሬው የክፍል ሀምሳ ዘጠኝ ኪራ እንግዲህ ጽናት ድብቅ በመሆኗ እየተናደረባት እና ለሷ እምነት የለውም። ይወዳታል፣ ያፈቅራታል። ነገር ግን የጽናትን ሁኔታ ምንም እየገባው ግራ እያጋባው ነው። እና ለሰናይትም ግራ እንዳታጋባኝ እባክሽ ንገሪያት በማለትም እንግዲህ ሲማጸን ተመልክተናል። እንግዲህ በስተመጨረሻም ወደነ ምሩ ቤት ለመሄድ እንግዲህ ጉድ ጉድ እያሉ ኪራና ጽናት ወደነ መራዊት ቤት እንግዲህ ለመሄድ ጽናትና ኪራ ተያይዘው ለባብሰው እንግዲህ ተያይዘው ጉዞ ወደነ መራዊት ቤት አድርገዋል ማለት ነው። ለነበረን ጊዜ ለነበረን ቆይታችን በጣም አድርጌ አመሰግናለሁ። የዛሬ ቆይታችን ይመስል ነበር። ላይክ ሼር